ጤና ይስጥልን። ለዛሬ ወደ አጠናቀርናቸው መረጃዎች ነው የምናልፈው። ተከታተሉ። አቤት ዜናዊ ኢትዮጵያዊ ሳይንቲስት የአፍሪካ የግብርና ባለራእይ ዓለም አቀፍ ሽልማት አሸናፊ ሆኑ። ቀጣዮቹ ጦርነቶች በጠፈር ላይ ይሆናሉ ሲሉ የፈረንሳዩ ፕሬዚዳንት ገለጹ። ቢቢሲ የትራምፕን ንግግር ማጣመሙ አስነዋሪ ወንጀል ነው ሲሉ ማሪያ ዛካሮቫ ገልጸዋል። ኢትዮጵያዊ ሳይንቲስት የአፍሪካ የግብርና ባለራእይ ዓለም አቀፍ ሽልማት አሸናፊ ሆኑ። የመጀመሪያው አፍሪካዊ ተሸላሚ ናቸውም ተብሏል። ኢትዮጵያዊ ሳይንቲስት ፕሮፌሰር ጥላሁን አመዴ የ2025 የአፍሪካ ግብርና ባለራእይ ዓለም አቀፍ ሽልማት አሸናፊ ሆነዋል። ፕሮፌሰር ጥላሁን በግብርናው ዘርፍ ላበረከቱት አስተዋጽኦ ሽልማቱ እንደተበረከተላቸው ተዘግበዋል። ሳይንቲስቱ በአፈር ጤና የአየር ጸባይን ታሳቢ ያደረገ ግብርናን ለማከናወን ቀጣይነት ያለው የምግብ ስርዓትን በአፍሪካ እውን ለማድረግ ባከናወኗቸው ተግባራት እውቅና አግኝተዋል።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 በባህር ላይ ለሚካሄዱ ወታደራዊ ዘመቻዎች ስኬታማነት ማነት ቅድመ ሁኔታ ይሆናል ሲሉ ተናግረዋል። የሩሲያ የጠፈር ተሽከርካሪዎች የፈረንሳይ ሳተላይቶችን እየተከታተሉ ነው ያሉት ማክሮን የጠፈር መሠረተ ልማት ላይ የሳይበር ጥቃት እየደረሰ መሆኑንም ገልጸዋል። ጠፈር መሸሸጊያ ሳይሆን የጦር አውድማ ሆኗል ብለዋል ፕሬዝዳንቱ። ቢቢሲ የትራምፕ ንግግር ማጣመሙ አስነዋሪ ወንጀል ነው ሲሉ ማሪያ ዛካሮቫ ገልጸዋል። በሩሲያ የውጭ ጉዳይ ሚኒስቴር የኢንፎርሜሽን እና ፕሬስ ክፍል ዳይሬክተር ማሪያ ዛካሮቫ የአንድ ሰው የአንድ ሀገርና የሕዝብ ጣፈንታ በእነዚህ የሚዲያ ውጤቶች ላይ ሊመሰረት ይችላል ሲሉ ለስፑትኒክ ተናግረዋል። ሳንሱር የተለያዩ ቅርጾችን ሊይዝ ይችላል። በአንድ በኩል ምንም አይነት መረጃ በጭራሽ ላለመልቀቅ ፈቃደኛ አለመሆን ማለት ነው በሌላ በኩል ደግሞ ከንግግሮችና ከቃለ መጠይቆች የተወሰዱ ጥቅሶችን አንድ ላይ በማጣመር የሚያስፈልጋቸውን ብቻ መውሰድ ነው ሲሉ አስረድተዋል። ቀደም ሲል የብሪታንያ ጋዜጣ እንደዘገበው የ2024 የቢቢሲ ፓኖራማ ዘጋቢ ፊልም አዘጋጆች የዶናልድ ትራምፕን ሁለት ንግግሮች ለውጠው እንደ አውሮፓውያን አቆጣጠር በ2020 የምርጫ ሽንፈታቸውን ተከትሎ እንደ አውሮፓውያን አቆጣጠር በጥር 6 2021 የተካሄደውን የካፒቶል ሂልን ሁከት በንቃት ሲያበረታቱ እንደነበር አስመስሎ አቅርቧል። የነጩ ቤተ መንግስት ቃል አቀባይ ካሮላይን ሌቪት በጉዳዩ ላይ ቢቢሲን ሐሰተኛ ዜና ሲሉ የጠሩት ሲሆን የአሜሪካው ፕሬዚዳንት ደግሞ የብሮድካስት ኩባንያውን ሐሰተኛ ጋዜጠኞች ሲሉ አውግዘዋል። በቅሌቱ በኋላ የቢቢሲ ዋና ዳይሬክተር ቲም ዴቪ ባለፈው ወድ ከስልጣናቸው ለቀዋል። ለሰዓቱ የተዘጋጀው ዜና ይህን ይመስላል።